በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የሉቅያስ ወንጌል ምዕራፍ 19። ስለ ቀራጩ ዘኪዎስ። ጌታችን ኢየሱስ ወደ ኢያሪኮ ገብቶ በዚያ ያልፍ ነበር። እነሆ የቀራጮች አለቃ ስሙ ዘኪዎስ የተባለ አንድ ሰው ነበረ፣ እርሱም ባለ ጸጋ ነበር። ጌታችን ኢየሱስም ያየው ዘንድ ማን እንደሆነም ያውቅ ዘንድ ቁመቱ አጭር ነበርና ወደ ፊቱም ሮጠ ያየው ዘንድ በሾላ ላይ ወጣ በዛች መንገድ ያልፍ ዘንድ አለውና ጌታችን ኢየሱስም ወደዛ በደረሰ ጊዜ አሸቅቦ አየውና ዘኪዎስ ሆይ ፈጥነህ ውረድ ዛሬ በቤትህ እውል ዘንድ አለኝና አለው ፈጥኖም ወረደ ደስ እያለውም ወደ ቤቱ ይዞት ገባ። ሁለቱም ሁሉም አይተው ወደ የኃጢአተኛ ሰው ቤት ሊውል ገባ ብለው አንጎራጎሩ። ዘኪዎስ ቆመና ጌታችንን እንዲህ አለው። ጌታዬ ሆይ አሁን የገንዘቤን እኩሌታ ለነዳያን እሰጣለሁ፣ የበደለውትንም ቢኖር ስለ አንድ ፈንታ አራት እጥፍ እከፍላለሁ። ጌታችን ኢየሱስም እንዲህ አለ ዛሬ ለዚህ ቤት ህይወት ሆነ እርሱ የአብርሃም ልጅ ነው እና የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አስር ምናን ስለተቀበሉ ሰዎች ምሳሌ ይህም ሲሰሙ ምሳሌ መስሎ ነገራቸው ወደ ኢየሩሳሌም ቀርቦ ነበርና እና እነርሱም የእግዚአብሔርን መንግስት ወዲያውኑ የምትገልጥ መስሏቸው ነበርና እንዲህ አለ። አንድ የከበረ ሰው መንግስት ይዞ ሲመለስ ወደ ሩቅ ሀገር ሄደ። አስሩን አገልጋዮችንም ጠርቶ አስር ምናንም ሰጣቸውና እንግዲህ እስክመለስ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይሄ በእኛ ላይ ሊነግድ አንሻም ብለው አከታትለው መልእክተኞችን ላኩ። ከዚያ በኋላ መንግስትን ይዞ በተመለሰ ጊዜ እንዴ አተረፉ ያውቅ ዘንድ ምናን የሰጣቸው ብላቴኖችን እንዲያመጧቸው አዘዘ። አንድኛው መጥቶ አቤቱ፣ ምናን አስር ነበር፣ እነሆ አስር ምናን አትርፌ አለው። ጌታውም መልካም፣ አንተ በጎ አገልጋይ በጥቂት የታመንክ ስለሆንክ በብዙ ላይ ሾመሃለው፣ አስሩ ከተሞች ላይም ተሹሞ አለው። ሁለተኛውም መጥቶ አቤቱ ምናንን አምስት ነበር አምስት አትርፍ ያለው አለው። እርሱም አንተም በአምስት ከተሞች ተሹመሃል አለው። ሶስተኛው መጥቶ እንዲህ አለ፣ አቤቱ በእኔ ዘንድ የነበረችው ምናን እነኋት በጨርቅ ጠቅልዬ አኖረኋት አኑሪያት ነበር አንተ ያላኖርከው የምትወስድ ያልዘራሁን የምታጭድ ያልበተነውን የምትሰበስብ ጨካኝ ሰው እንዲሆንክ ስለማቅ ፈርቻለሁና። ጌታውም እንዲህ አለ፣ አንተ ክፉ ሰነፍ አገልጋይ፣ እኔ ያላስቀመጥኩትን የምወስድ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? እንደ ቃልህ እፈርድብሃለሁ። ለምን ገንዘቤን ወደ ለዋጮች አላስገባህም? እኔም መጥቼ ከትርፍ ጋር በወሰድኩ ነበር። ከዚያ የቆሙትን ይህንን ምናምን ከእርሱ ተቀብላችሁ አስር ምናን ላለው ስጡት አላቸው። እነርሱም አቤቱ አስር ምናን ያለው አይደለምን? አሉት። እርሱም እንዲህ አላቸው ላለው ሁሉ ይሰጣል፣ ይጨመርለታል የሌለው ግን ያንኑ ያለውንም ቢሆን ይወሰድበታል። ነገር ግን እነዚያን ልንገስባቸው ያልወደዱትን ጠላቶችን ወደዚህ አምጡና በፊቴ ውጓቸው። ወደ ኢየሩሳሌም ስለ መግባቱ ይህንን ተናግሮ ወደፊት ሄደ። ወደ ኢየሩሳሌም ወጣ ደብረ ዘይት ወደሚባል ተራራ አጠገብ ወዳሉ ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። ገብታችሁም ሰው ያልተቀመጠባትን የታሰረ ውርንጭላ ታገኛላችሁ፣ ፈታችሁም አምጡልኝ። ለምን ትፈቷታላችሁ የሚላችሁ ቢኖር ጌታዋ ይሻታል በሉ የተላኩትም ሂደው እንዳላቸው አገኙ። ውርንጭላዋንም ሲፈቱ ባለቤቶቹ ውርንጭላዋን ለምን ትፈቱ አላችሁ? እነርሱም ጌታው ይሻል አሉት። ይዘውም ወደ ጌታችን ኢየሱስ ወሰዱት። በውርንጭላዋ ላይም ልብሳቸውን ጭነው ጌታችን ኢየሱስን በዚያ ላይ አስቀመጡት። ሲሄዱ በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይትም አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ አላቸውና፣ እግዚአብሔር በታላቅ ቃል ያመሰግኑ ዘንድ ጀመሩ፣ እንዲህ እያሉ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ ብሩክ ነው፣ ሰላም በምድር በአርያም ክብር ይሁን። ከፈሪሳውያን ሕዝብ መካከል መምህር ሆይ ደቀ መዛሙርትህን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እኒ ድንጋዮች ይጮሃሉ። ስለ ኢየሩሳሌም መጥፋት፣ በደረሰ ጊዜ ከተማይቱን አይቶ አለቀሰላት። እንዲህም አላት፣ አንቺ ብታውቂ ሰላምሽ ዛሬ ነበር፣ ከእንግዲህ ወዲህ ግን ከዓይኖችሽ ተሰወሪ። ጥላቶችሽን አንቺን የሚከቡ ቀን ይመጣል፣ ይከትሙብሻል። ያስጨንቁሻል። በአራቱ ማዕዘንም ከበው ይይዙሻል። አንቺን ይጥሉሻል፣ ልጆችሽም ከአንቺ ጋር ይጠሏቸዋል። ድንጋይ በድንጋይ ላይ አይተውልሽም፣ የይቅርታንም ዘመን አላወቅሽም። ጌታችን ገበያተኞችን ከቤተ መቅደስ ስለማስወጣቱ ወደ ቤተ መቅደስ ገብቶ በዚያ የሚሸጡና የሚገዙ ሁሉ አስወጣ። የለዋጮችንም መደርደሪያ የርግብ ሽያጮች ሻጮችንም ወንበር ገለበጠ። ቤቱ የጾለት ቤት ቤቴ የጾለት ቤት ይባል የሚል ጽሑፍ አለ። እናንተ ግን የሌባኖችና የቀማኞች ዋሻ አደረጋችሁት አላቸው። ዘወትርን በመቅደስ ያስተምር ነበር። የካህናት አለቆችም ጸሐፊዎችና የሕዝቡ ታላላቆች ሊገሉት ይሹ ነበር። ነገር ግን የሚያደርጉትን አጡ ህዝቡ ሁሉ ትምህርቱን በመስማት ይመሰጡ ነበርና። የማቴዎስ ወንጌል ምዕራፍ ሃያ ከሊቀ ካህናቱ የሉቃስ ወንጌል ምዕራፍ ሃያ ከሊቀነ ካህናት የቀረበ ጥያቄ። ከዚያ በኋላ በአንድ ቀን ህዝቡን በመቅደስ ሲያስተምራቸው፣ ወንጌልም ሲነግራቸው የካህናት አለቆች ጸሐፊዎችና ሽማግሌዎች ተነሱበት። ይህን በማን ስልጣን ታደርጋለህ? ይህንንስ እንድታደርግ ማን ፈቀደልህ? እስኪ ንገረን አሉት። እርሱም መልሶ እኔም አንዲት ነገር እጠይቃችኋለሁ፣ ንገሩኝ። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው አላቸው። እርስ በርሳቸውም እንዲህ ተባብለው፣ ከሰማይ ነው ብንል ለምን አላመናችሁም ይለናል፤ ከሰው ነው ብንለውም ህዝቡ ሁሉ በድንጋይ ይወግሩናል። ሁሉም ዮሐንስ ነቢይ እንደሆነ አምነውበት ነበር። ከወደየት እንደሆነች አናቅም ብለው መለሱለት። ጌታችን ኢየሱስም እኔም ይህን በምን ስልጣን እንደማደርግ አልነግራችሁም አላቸው። ስለ ወይን ጠባቂዎች ለሕዝቡ ይህንን ምሳሌ ይመስልላቸው ጀመር። እንዲህ አላቸው። አንድ ሰው ወይን ተከለ፣ መጨመቂያ አስቆፈረ፣ ግንቡንም ሰራለት፣ ለገባሪዎችም ሰጥቶ ወደ ሩቅ አገር ሄደ፣ ሳይመለስ ዘገየ። የመከሩ ወራት በሆነ ጊዜ ወደ ገባሮችም ከወይን ፍሬ ይልኩለት ዘንድ አገልጋዩን ላከ። ገባሮቹ ገበሮቹ ግን አገልጋዩን ደብድበው ባዶ እጁን ሰደዱት። ዳግመኛ ሌላ አገልጋይ ላከ። እርሱንም ደብድበው አዋርደው ባዶ እጁን ሰደዱት። ደግሞም ሶስተኛ አገልጋዩን ላከ። እርሱንም አቁስለው ሰደዱት። የወይን ባለቤቱ እንግዲህ ምን ላድርግ? ምናልባት እርሱን እንኳ አይተው ያፍሩ እንደሆነ የምወደው ልጄን ልላክ ብሎ ላከ። ገበሮቹ ባዩ ጊዜ ወራሹ ይሄ ነው፣ ኑ እንግደለውና እርስቱን እንውሰድ ብለው ተማከሩ። ከወይን ቦታ ውጭ ወደ ውጭ አውጥተው ገደሉት። የወይኑ ባለቤትም በጣም በመጣ ጊዜ እንግዲህ ምን ያደርጋችኋል? ይመጣል እነዚያ ገበሮች ይገድላቸዋል ወይኑንም ለሌሎች ገበሬዎች ይሰጣል ቃሉንም ሰምተው አይሆንም እንዲህ አይደለም አያደርግም አሉ ጌታችን ኢየሱስም ተመለከተና እንዲህ አላቸው ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነች የሚለውን ጽሑፍ ምንድን ነው በዛች ድንጋይ ላይ የወደቀ ሁሉ ይቀጠቀጣል እርሷም የወደቀችበትን ታደርቀዋለች። ያን ጊዜ የካህናት አለቆችና ጸሐፊዎች ልዩዙት ወደው ይህንን ስለ እነርሱ እንደመለሰ አወቀዋልና፣ ነገር ግን ሕዝቡን ፈሯቸው። ለቄሳር ግብር ስለ መስጠት ከእርሱም ተለይተው ከሄዱ በኋላ የሚጠባበቁትን አዘጋጁለት በአነጋገሩ ያሰቱት ዘንድ ወደ መኳንንቱ ወደ መሳፍንቱ አሳልፈው ሊሰጡት ራሳቸውን የሚያመጻድቁ ሰላዮችን ወደ እርሱ ላኩ። እርሱም እንዲህ ብሎ እንዲህ ብለው ጠየቁት፣ መምህር ሆይ፣ አንተ እውነት እንደምትናገርና እንደምታስተምር ፊት አይተህ አይተህን እንደማታዳላ የእግዚአብሔርንም መንገድ በቀጥታ እንደምታስተምር እናውቃለን። ለቄሳር ግብር መስጠት ይገባል ወይስ አይገባም? ተንኮላቸውን አውቆ ለምን ትፈታተኑኛላችሁ? ገንዘቡን አሳዩኝ አላቸው። አምጥተውም አሳዩት። መልኩን፣ ጽሑፉን የማን ነው አላቸው። እነርሱም የቄሳር ነው ብለው መለሱለት። እርሱም እንኪያስ፣ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። በሕዝቡ ሁሉ ፊት በአነጋገሩ ማሳሳት ተሳናቸው። መልሱንም አድንቀው ዝም አሉ። ስለ ተንሣኤ ሙታን ሙታን አይነሱም ከሚሉ ከሰዱቅያን አንዳንድ ሰዎች ወደ እርሱ መጡ። እነርሱም እንዲህ ብለው ጠየቁት መምህር ሆይ ሙሴ ወንድሙ ልጅ ሳይወልድ ሚስቱን ትቶ የሞተበት ሰው ቢኖር ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ሲል ጽፏልና። እንግዲህ ከእኛ ዘንድ ሰባት ወንድማማቾች ነበሩ። ታላቁ ሚስት አግብቶ ልጅ ሳይወልድ ሞተ። እንዲሁ ሁለተኛውም አግብቶ እርሱም ልጅ ሳይወልድ ሞተ። ሦስተኛውም አገባት። እንዲሁ ሰባቱ ሁሉ አገቧት ልጅ ሳይወልዱ ሞቱ። ከሁሉ በኋላ ያቺ ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከነርሱ ለማንኛው ሚስት ትሆናለች? ሰባቱ ሁሉ አግብተዋት ነበር እና ጌታችን ኢየሱስን መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ። ያን ዓለም በሙታን ትንሣኤ ሊወርሱ የሚገባቸው እነዚህ ግን አይገቡም አያገቡም አይጋቡም። እንግዲህ ወዲህ ሞት የለባቸውም። እንደ እግዚአብሔር መላእክት ናቸው እንጂ የተንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ይሆናሉ። ሙታን እንደሚነሱ እግዚአብሔር እኔ አብርሃም አምላክ እንግዲህ ወዲህም ሞት የለባቸውም። እንደ እግዚአብሔር መላእክት ናቸው እንጂ የተንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ይሆናሉ ሙታን እንደሚነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ በቁጥቋጦው ዘንድ እንደ አነጋገረው ሙሴ ተናግሯል። እንኪያስ የሕያዋን አምላክ እንጂ የሙታን አምላክ አይደለም፣ ሁሉም በእርሱ ዘንድ ሕያዋን ናቸው። ከጸሐፊዎች ወገን የሆነ ሰዎቹ መምህር ሆይ መልካም ብልሃል ብለው መለሱ። ከዚያ ወዲህ ግን ሊጠይቁት የደፈረ ማንም የለም። ስለ መሲህ የቀረበ ጥያቄ እንዲህ አላቸው፣ ክርስቶስን እንዴት የዳዊት ልጅ ይሉታል? እርሱ ራሱ ዳዊት በመዝሙር መጽሐፍ ጌታ፣ ጌታዬን በቀኝ ተቀመጥ፣ ጥላቶችን ከእግር ጫማ በታች እስካደርጋቸው ድረስ ብሏል። እንግዲህ እርሱ ራሱ ዳዊት ጌታዬ ያለው እንዴት ልጁ ይሆናል? ደቀ መዛሙርቱን ስለማስጠንቀቁ ህዝቡም ሲሰሙ ደቀ መዛሙርቱን እንዲህ አላቸው። ልብሳቸውን አንዘርፍፈው ወዲያ ወዲህ ማለትን ከሚሹ በገበያ እጅ መንሳትን፣ በአደባባይ ፊት ለፊት በማዕድም ጊዜ በከበሬታ መቀመጫ መቀመጥን ከሚወዱ ጸሐፊዎች ተጠንቀቁ። የመበለቱን ገንዘብ የሚበሉ ለምክንያት ጾለትንም ለሚያስረዝሙ እነዚያ ታላቅ ፍርድን